እንትኑ ማነው ስሙ? ባልታወቀ መሳሪያ እኛ እዚህ እየተቃጠርኩ ፕሪሚየር ድምፅ ያለው እንጂ እኮ ይሄም እኮ እያስመታ ነው። እሷም እያስመታችሁ ነው። ደግሞ እንትን እያስመታችሁ ነው። በምንድን ነው? በእነ እንቁርቴ በእነ ሀይጦ እያስመታችሁ ነው። እሱ ደግሞ በአዲሱ ጓደኛዋ ሚስቱ ደግሞ አስመታች ወይ? በኋላ በማን እሱን እንደምታየው ሲለኝ ነበር። አይገርምሽም? ሞከርኩት ስንቴ። ቅድም ልገባ የነበረው በዛ ነበር። አይገርምም? እንቢያለኝ በጣም ላናደደኝ። እሺ እኔም በዛ አሁን የተቆራረጥኩት ሰው አለኝ ቁጭ ብላችሁ ስ ያስቡ እናንተ ሰዎች ቁጭ በሉና፣ አቶ ዞዬ የአቶ ዞዬ ባለቤት ወይዘሮ ፋሲካ የምትሰሩት ስራ ትክክል ነው ወይ ያ ይቺ ልጅ ደግሞ አንድ ያመለጣት ይሆን ፈልጋ ይሆን ይሄ ይመጣል ብላ ይሆን አላውቅም። ያልሆነ መንገድ ሄዳለች።

በስራዬ ነው የምሰደው። ካለ ስራዬ ነው እንድመሰደው ያለብኝ። ዝም ብለው ካለ ስራዬ እነሱ ለተቦካኩት ላላሰቡት ለቤተሰባቸው ላጡት ለደረሰባቸው አደጋ ያላሰቡ እኔ ላስብላቸው እንዴ? ነ ጂጂ ስላላሰቡ ማንም ስትገው በዚህ በኩል ወጥተህ ከእንደስቻለች ዝቃጭ አሮጊት ከእንደስቻለች ጋራ ቁጭ ብላ ባሏን የምታስገድበው እሱ ደግሞ እዚህ መጥቶ በእቺ ሚስቱ አጠገቡ ስትናገር እሷ እኮ እንዲ ልትል አልነበረም ብሎ ድፌ እንደሚያደርገው ምን አገባኝ፣ ምን አገባኝ ነ እነሱ እንዲ ለሚሰጠት እኛ ምን አገባኝ። ይልቁንስ አንበሳይን አውርዱልኝ። በቃ እኔ እዚህ ጋር ስራ የልስራበት ገደል ግቡ ሁላችሁም ስትፈልጉ እናንተ ያላሰባችሁ ጥሪ ምን አገባኝና ነው፣ ለእናንተ ችግር ማስብላችሁ እንዲ አሁንስ እኮ ግራ የሚገባ ነገር ነው። እግዚአብሔር እኔ ዶላር በሆን በቃ። ስሜ ዝም ብሎ እንደ ስሜ ዝም ብሎ በቃ በየቦታው ይጥፋ። ደግሞ ተጠንቅቄለት እኮ ያለውበት ነገር ቢኖር እኮ የኬዝ እኮ ነው። የልቤን እንኳን አልናገር ባጥረገርጋቸው ሁሉንም ለእኔ እኮ ልንገራችሁ፣ አይደለም ሶስቱም ጋር ችግር አለብኝ እኮ እኔ ሶስቱም ጋር። ወይዘሮ ሜላት የኔን የድሮ ኤክሴ ስታሻሽ የነበረች ናት፣ ስታባብሌ የነበረች ይህንን ነገራችኋለሁ። ግን የእሷ ቁንጅና የኔን ኤክስ አልወሰደውም። የኔ ኤክስ ከኔ ጋር መሆኑን እያወቀች ሆዴ የሚባለው የአሁኑ ሆዴ ያ ምን ታደርግልሃለች? ግን ምን አገባኝ? በማንነቴ ይቆራለሁ። ኔ እግዚአብሔር ምስክር እኮ ነው። ምን ታደረግል? ግን አሁን ለእሷ ሳግዛ አስባችሁታል? ለእውነት ነው። እኔ የማግዘው ለእውነት፣ እግዚአብሔር እግዚአብሔር ምስክሬ ነው። ልንገራቸው ያለችውን ነገር እኔና ሆዴ ሆዴ ሆዱ ይጥፋና የሽቦ አልጋ አብረን ነበረን አብረን እያለን ጉድ ስሙ። አብረን እያለን የአንድ ቀን ቅዳሜ ይሄዳል የሆነ ቦታ እዛ። ከዛ ትመጣለች፣ ሁዱ ይፍረስና፣ ከዛ ሰምታለች መጣችና፣ እንዲያውም እኔ እሱ ቢነግረኝ ኦኬ ራሱን እንትል ልነውላለሁ ጓደኛውን። የነገረኝ ጓደኛው ገርሞት ገርሞት። ቆይ ልነግራችሁ፣ አይደለም ከዛ ቁጭ ባለበት ትሄድና፣ ማዋራ ጉዳይ አለ። ያው በዛ ሰዓት ሁሉም ስለሚያዋራው፣ ከዛ ኦኬ ነው ምናምን አላትና መጣቸው ራቃት። ከዛ ና አንተ ግን አለችው፣ እውነት ከጂጂ ጋር ግን አምነህበት ነው አለችው። አዎ አለት። ትላንትና ኳንቺ አታነግርኝም ነበረ ትላንትና እዚህ ቤት እያለሽ አሁን የእሱ አክስቴ የምትላት አርፋለች አታናገርኝም ነበረ። እንደ ሰው ማትቆጥር። አሁን ዛሬ ነው፣ ዛሬ ገና ነው ሰላም ያልሽኝ። ከዚህ ቤት እኮ ሁለት ሶስት ጊዜ ያገኝተሽኛል። ኢቨን ተቸግሬ ሴትዮዋ ጋራ ሽምግልና ስልክሽ በሙሉ ለአክስትሽ ያገዘሽ እኮ ምን። አዎ አመኝበት ነው አላት። አይ ምንም አይደለም፣ ግን ለማንኛውም ራስን ጠብቂ አለችው። ኦኬ ማለት ስትነዘንዘው ወንበር ይቀይርና ሌላ ቦታ ይሄዳል። ወንበር ቀይሩ ሌላ ቦታ ሲሄድ ይሄ ትክክለኛ ታሪክ ነው። ነግራቸው ሲሄድ መሸት ሲል ሄዳ ከኋላ ሆና እንዲ እንዲ ገሸሸች። ደንገት ብሎ አሉ ምን አባሽ ተሸሽኝ ሸሽኝ ጋ ጤነኛ ልሽ መጣበት ደንግጡ ምን ብሎ ተነስቶ ሌላ ቦታ ይሄዳል። እግዚአብሔር ምስክሬ ነው፣ እውነተኛ ታሪክ ነው። እኔ ጓደኛውን የነገረኝ ጓደኛው ከዛ ተመለሰሱ የተቀመጠበት ትቀመጥና እኔ እንደ እህት ነው የምነግረው

ደወለችለት ሚለትነት አልኩ ች ሴትዮ ጤነኛ ናት እንዴ ምናምናል። ዩሲ ሜላት ማለት እማታዋራው ሰው የለም። በነገራችን እኔ ስለ ሜላት መአት መረጃ አለኝ። መአት እማታዋራው ወንድ የለም። ታዋራለች ታዋራለች፣ ከአንገቷን በላይ እንድችትይዝነት ታዋራለች። ገባቸው። ይመቻት ግን ይመቻት። አታውራ አትሉም መወሰን እሷ ምንድ ለእሷ የሚመስላት ምንደሆነ ታውቃላችሁ? ለሞላተኝታለች ለማለትስ ለእሷ የሚመስላት ምን መሰላችሁ? ከዚህ በላይ ቆንጆ ስለሆነች ሁሉም የሚፈልጋት ይመስላታል። ኖ ኖ እሷን የሚፈልጓት የራሷ የሆኑ ሰዎች አሉ። ለራሷ ኮንፊደንሷ ቆንጆ ነኝ ማለት ምናም ጉድ ክብታ። በራስ መተማመንሽ ቆንጆ ነኝ ማለትሽ እንዲህ ምናም ማለትሽ ክብታ። ግን ቆንጆና ብቻውን መልክ አይደለም። ያ ፓኬጅ የሚባል ነገር አለ። ፓኬጅ የሚባሉ ነገሮች አሉ። ስትጠጋው ሰው የሚያወራው ስታየውም እንዴት እንደሚያወራ እንዴት እንደሚናገር እንዴት እንደሚስብ ምናምን አይነት ነገር ነይ ቆ እዚህ ጋር ቆንጆ ነው ይ ቆንጅነት ግን መኖር አለባት መኖር አለባት። ይሄ እኔ ሀሳብ ነው። እሷ ደግሞ የዓለም ቆንጆ ነኝ ነው የምትለው። እውነቷ ነው፣ በቃ መኖር አለባት። ይሄ ነው። ሰግጥ ማለት አይደለም። እንዲነሽ እንዲነሽ አስተያየት ነው እንደምሰጠ እኔ አሁን እኔ ራሴ ከዚህ በታች ምን ልመስል እንደምችል እንግዲህ በእናንተ ግምት። እኔ ግን ለራሴ ቆንጆ ነኝ ነው ምለ ከዚህ በላይ አሁን ለራሴ ቆንጆ ነኝ ነው ምለ ነው። የእናንተ እንትን ነው። ስትሰግጣለህ ትፈምሳለህ በቃ አሁን ይሄንን እኛን ይዘዋለን ከባቸው አንድ እሱ በሉ ከሚላት ጋር እኔ አሁን ያ እንደ ቂማኒ ሰው እስ ኖርማል ቦይፍሬንድ የሌለው ሰው ቆንጆ ወንድ ሳይ የሚያደርገውን ነገር እኔም በሆን ቆንጆ ወንድ ሳይ የማደርገው ነገር ነው። ግን እኔ ጋር ያለው ፕሪንሲፕል ምንድን ነው? አንድ ወንድ ጓደኛ ካለው እንኳንስ ጓደኛ ኖሮት አይደለም፣ የፈለገ ነገር ሆን እንዲመጣ ነው የምፈልገው። ወደ ንጂን ያልድ ዛትስ ሜ በአፍ ያውጥቻ አልጠይቀውም ምናልባት ለቀልድ ምናምን የምጫወተው ሌላ ነገር ነው። እዚህ ጋር እጃ ስ ብትለኝ ግን አታገኘኝ። ምን የዚና እንትነ ቁጥብ ነኝ ሴት ነገር ላይ ሁለተኛ ነገር ሁለተኛ ነገር ሁለተኛ ነገር ከወንድ ጋር ሴት ካፕሎ ነው ካወቅኩኝ እዛ ጋር እያልቀርሉ ነገር ላይ አውቄ ያን ሰው ራሱ በሙሉ አይን ያላናግረው ገርል ፍሬንድ እንኳን ካለው በቃ የሆነ ግሬን ሳለኝ የራሴ እንዴት ብዬ እንደማዋራው ከዛ ሰው ጋር እንጂ